አዳማ ከተማ ተከታታይ ድል አሳካም። የሰላሳ ሶስተኛ ሳምንት የኢትዮጵያ ፕሪምየር ሊግ ዛሬ ጅማሬውን ሲያደርግ ቀን ዘጠኝ ሰዓት ላይ በአዳማ ሳይንስና ዩኒቨርሲቲ ሜዳ ባህር ዳር ከተማን ከአዳማ ከተማ ያገናኘው ጨዋታ በአዳማ ከተማ ሁለት ለምንም አሸናፊነት ተፈጽሟል። አዳማ ከተማ ለድል ያበቁ ሁለት ግቦች ወጣቱ አጥቂ ቢኒያ ማይተንና ሙሴ ኪሮስ ከመረብ አገናኝተዋል። በዛሬው ጨዋታ አንድ ግብን አንድ ለግብ የሚሆን ኳሳ መሻሽቶ በማቀበል አስደናቂ ብቃቱን ያሳየ ወጣቱ ቢኒያ ማይተን የጨዋታ ኮከብ ሆኖ ተመርጧል። የዲኤስቲቪ የቀጥታ ስርጭት ሽፋን ከረጅም ጊዜያቶች በኋላ የተመለሰበት ጨዋታ የጨዋታ እንቅስቃሴን አስመልክቷል። በጨዋታው ፍጹም የጨዋታ የበላይነት መውሰድ የቻሉት አዳማ ከተማዎች በግን ሙከራና ያገኟቸውን የግብ እድሎች ከመጠቀሙ አንጻር ከተጋጣሚያቸው ተሽለው ታይተዋል። ባህር ዳር ከተማዎች በአንጻሩ በዚህ ጨዋታ በማጥቃቱም ሆነ በመከላከል ወረገድ በእጅጉ ተዳክመው ታይተዋል። ድሉ ለአዳማ ከተማ ተከታታይ ሶስተኛ ድል ሆኖ ሲመዘገብ፣ በተለይ ደግሞ በሊጎ የመቆየት ህልውናቸውን ለማስቀጠል የሚያደርጉትን ጥረት አጠናክረው ሲቀጥሉ ነጥባቸውን ከሰላሳ ሁለት ወደ ሰላሳ አምስት ከፍ በማድረግ ከነበሩበት አስራ ስድስተኛ ደረጃ በጊዜያዊነት በጊዜያዊነት ወደ 15 ኛ ደረጃ ከፍ በማለት ከወራጅ ቀጠናው ለመውጣት በር ላይ ቆመዋል ባህርዳር ከተማ በአንጻሩ ተከታታይ ሶስተኛ ሽንፈት ሲገጥመው ሶስተኛ ደረጃ ለማስጠበቅ የሚያደርገው ጥረት ላይ እክል ገጥሞታል በመሆኑም በጊዜያዊነት በ48 ነጥብ ባለበት ሶስተኛ ደረጃ ላይ ተቀምጧል አዳማ ከተማ ዛሬ ማሸነፉን ተከትሎ የወራጅ ቀጠናው ስጋት ላይ የሚገኙ ቡድኖች ላይ የበለጠ ስጋታቸው እንዲጨምር አድርጎታል